እናመሰግናለን ዘግይታችሁ የተቀላቀላችሁን ተመልካቾቻችን ፋና ላምሮት 7 ሰባተኛ ሳምንት ላይ እንገኛለን። አፈወርቅ ደግሞ የዛሬውን ውድድር በኤሌም አንድ ተወክሎ አንድ ብሎ በኢትዮጵያ የሙዚቃ ከፍታ መለኪያው በጋሽ ጥላሁን ገሠሠ ናፍቆቷ ሙዚቃን ጀምሮልናል። እናመሰግናለን እንግሩም ነበረ ዳኞቻችን እንዴት ነው አፈወርቅ? እሺ እንግዲህ ዛሬ ሰባተኛ ሳምንት ላይ ደርሰናል። አምስት ልጆች ናቸው የቀራችሁት የውድድሩን መንፈስ በዛው ልክ እየጠነከረና የምናይበትን መንገድ ከናንተ የምንጠብቀው ነገር እየጠነከረ ይመጣል። ምክንያቱም ከመጀመሪያ ቀን ጀምሮ ብዙ ሀሳቦች ተናግረናል፣ ብዙ ማስተካከያ ነገሮች እንድታደርጉ ድጋፍ እየተሰጠ እዚህ ጋር ደርሳቸዋል። ከዚህ በኋላ እንዲህ መሰረታዊ የሆኑ ነገሮች ውስጥ መነጋገር አይጠበቅብንም፣ ምክንያቱም ከዚህ ቀደም ብዙ ትጥቅ ይዛቸዋል ብለን እናስባለን። ዛሬ እንግዲህ የጋሽ ጥላሁን ገሠሠን ናፍቆቷ ነው የሚለውን ዘፈን ምርጫውን በጣም ወድጃዋለሁ። በጣም ጥሩ ምርጫ ነው። ለአንተ የድምፅ እንትን መሆን የሚችል ነበረ። አንተ አንድ ጥሩ ኳሊቲ በራስ ድምጽ ነው። የትኛውንም ዘፈን አምጥተ የምትጫወተው ቆንጆ ድምጽ አለ፣ እንዲሁ የድምፅ ስትራክቸርን ስናየው ማለት ነው። ነገር ግን እንዴት ነው ያመጣኸውን ዘፈን የተጫወትከው ላይ የሚለውን እንነጋገርበት። ይሄ ዘፈን ምን ይፈልጋል ብለን ስናስብ፣ ይሄ ዘፈን በጣም ስሜት ይፈልጋል። አንደኛ በስሜት መገለጽ አለበት፣ በጣም መናፈቅ አለበት። እዚጋ በህልሙ ድረስ እየመጣች የምታስቸግረውን ሴት እያሰበ ነው። ዚጋ ጋሽ ጥላሁን በደንብ ኤክስፕረስ ሲያደርገው የምንሰማው ና ያ ስሜት ጨርሶ ውስጡ የለም። ስሜት የለውም። አንደኛ እንደገና የዳይናሚክስ ነገር ስሜቱን ለመግለጽ አንዱ የምትጠቀምበት ነገር ዳይናሚክሱ ነው። ዳይናሚክስ የለውም። እንደገና ደግሞ የሆነ አንተ ለማሳመር ነው ኦን ቢት ላይ እንደዚህ የሚጀምረውን ይዘህ እንደዚህ አርጋ ለጠጥ አርጋ የሚገባባቸው ቦታዎች አሉ። ያምራል፣ ግን ሁሉም ላይ ሲሆን ከውበት ይልቅ እንዴ ነው ሪትሙን የተቸገርክበት አርጎ ያሳይብሃል። እነዚህ ነገሮች አሉ። እንደገና ጋሽ ጥላሁን ዘፈን ሲመርጥ አንድ ድምፃዊ ምንድነው ከኔ የሚጠበቀው ብሎ ማሰብ አለበት። ትልቁ ነገር የጋሽ ጥላሁን ዘፈን ቀላጺዎች ጥፋቶች አሉት። በጣም በደምብ ጉሮሮን የሚፈትኑ ቅላጽ ማለት ማርገብገብ ነው ወይ? ድምጽ ማርገብገብ አይደለም፣ ድምጽ ይርገበገባል። የጋሽ ጥላሁን የቅላጼ የሚያረግባቸው ወይ ጥፋቶችን የሚጠቀምባቸው ነገሮች ለከለ ለማሳመር እንጂ ድምጽ እንዲያርገበገቡ ስሩአውት ዘፈኑን ቅርጹን እስኪቀይር ድረስ መሆን የለበትም። ስለዚህ እነዚህን ነገሮች መሰረታዊ የሆኑ ነገሮች ላይ ጨምረ ማስተካከል ይጠበቅብሃል። የዛሬ አቀራረብ እንዴት ነው? አልሞቀኝም አልበረደኝም፣ እንደሱ አይነት መሆን የለበትም። ገብተዋል ወይ? በደንብ ሊሞቀህ ይገባል ወይ በደንብ ሊበርድህ ይገባል እንጂ መሀከል ላይ ሆኖ አይዋጣ ይተፋ ነገር መሆን የለበትም። ኮምፒቲሽኑ እየጨመረ ሲሄድ፣ አንተም በዛው ልክ እያደግከ መሄድ መቻል አለብህ። ብዙ ደስተኛ አደለሁ። እኔ ጋ ያለ ማርክ 9750 ነው። ያው እንደተገለጸው፣ ያው ቀኑ በጣም እየሄደ አሁን አምስት ገብታችኋል። እንደገና ደግሞ አንድ ላይ የተቀላቅላችሁ ወደ ውጤት መሄድ ነው እና ካለፈው ጥሩ ነው የዘፈን አመራረጥ፣ እስካሁን ከመጣህበት መንገድ ግን ከዚህ በፊት በተደጋጋሚ የነገርንህ ደግሞ በጣም የሚረብሽኝ ማሉ ዶሪም ይ ቫይብሬቶ የምንለው ቫይብሬሽን፣ የድምፅ ማርገብገብ የሚለውን ነገር እሱን ነገር ልትቀበለን አልቻልክም ማለት ነው። ምክንያቱም እኔ ድምፅን ስሰማው በጣም አሪፍ ነው። ሶስተኛ ስትደግመው ናፍቆቷ ነው ልክ ናፍቆቷን ስትደግመው በጣም ቀጥ ብለህ ዘፈንከው መዝጊያው ላይ ማለት ነው። ትችላለህ ማለት ነው። እና እንደ ልምድ ነው ማየው ወይም ደግሞ ዳኞች የሚነግሩ ልክ አይደለም የኔ ይሻላል የሚል አይነት አስተሳሰብ፣ ይሄ ደግሞ በጣም ዋጋ ያስከፍላል በእውነት ነው። እና ለምንድን ነው እንደዚህ አይነት ነገሮችን ያልሰማህን? ሁለተኛ ደግሞ ትንሽ ለማስተካከል ብዙ ድምፃውያን በተለይ በመጀመሪያውም በሁለተኛውም አሁን ሶስተኛው ዙር ላይ በመጣ ነው በወዲያው ነው አስተካክለው ቶሎ እንትን የሚሉትና ያንተ ለምን እንደዚህ ነው እልህ የተጋባኸው በጣም አሪፍ ድምፅ አለ በጣም አቅም አለ ይህን በጣም እንድታስብበት ነው የሚፈልገው ምክንያቱም ይህን ችሎታ ይዘህ ባትለየን ደስ ይለናል ማሳደግ ትችላለህ እያጠናህም አይደለ ሌላው ደግሞ ምንድን ነው ብዙ ጊዜ የምትሸውደው ነገር አለ የሚወጣበት ቦታ ላይ የሆነ ኮምፕሬስ ታደረገውና ድምፅህን አይጮህም ማይክራፎን ያራክ ይመስልና ግን ከወዳ ውጠት አይደለም። ዘፍ እነዚህ እነዚህ በተደጋጋሚ ነግሬሃለሁ። መጮህ ያለበት ቦታ ላይ በደንብ አፍን ከፍተን የዘፈንከው ከፍተ ነው ግን ሸውደል እነዚህ እነዚህ ነገሮች መደገም የለባቸውም። ምንም ተመሳሳይ ውጤት ነው። ዘጠኝ ሺህ ሰባት መቶ ሃምሳ አፈወርቅ እኔ ብዙ ማብራሪያ የለኝም የችግሮች ሁሉ ምንጭ የጥፋቶች ሁሉ ነገር ምን መሰለ፣ የተሳሳተ ምርጫ ስለሆነ ፈጽሞ ያንተ ሙዚቃ አይደለም። ለዛ ምንም ማብራሪያ መስጠት የማይቻል 9750። ዳኞች እናመሰግናለን። አፈወርቅን ዳግም በሁለተኛ ዙር ስራ በዳኞች ምርጫ የምናገኘው ነው የሚሆነው። አሁንም ከኛ ጋር ስላላችሁ እናመሰግናለን። ሳፋሪኮም የዚህ ሰዓት አጋራችን ነው። ከመልእክቶች በኋላ ስንመለስ ቀሪ ተወዳዳሪዎቻችን የመጀመሪያ ዙር ስራዎቻቸውን ያቀርባሉ።